ቤተሰብ ኖር ያለው ወደደም ጠላም፣ ስድስት ዓመቱ ሙሉ ለእሱ ቤተሰብ ነው የኖርኩት፣ የራሴን ቤተሰብ ዞር አድርጌ ማለት ነው። አሁን ግን ተበላውበት ፋራ ስለነበርኩ ተበላውበት። ካስወጣኝ በኋላ ይመቻችሁ። መንገዴ ላይ ግን እንዳላያችሁ፣ አይስዌር እንዳላያችሁ ሶስት ወን ውስጥ ያለውን ወኔ ታውቃላችሁ፣ መስክራችሁልኛል። ሳምሪ ማለት እንደዚህ ናት። ሁላችሁ ወኔ መስክራችሁልኛል። እናንተ ላይ እንዳላውጣው ያንን ነው አንቺ ታደርሽ ሳምሪና ጂጂኪያ በድጋሜ እንደ አዲስ ፋኒን እንዲሁም ቤተሰቦቹ ላይ እየዛቱ ይገኛሉ። በተለይ ብዙዎቻችን ባልጠበቅነው ሁኔታ ሳምሪ እየዛተች ፊት ለፊቴ እንዳላያችሁ ታውቅኛላችሁ፣ እሱንም መስክራችሁልኛል። አንላቀቅም ስትል ከባድ የሆነ መልእክቷን በሳቅ እያዋዛች ከእናቷ ጋር ሆና አስተላልፋለች። ይህን ተከትሎ የፋኒ ቤተሰቦች ደግሞ ሌሎች ነጥቦችን እየተናገሩ ይገኛሉ። ፋኒና ዳኒን አስመልክቶ ኢትዮጵያ የሚገኙት ቤተሰቦቹ አንዳንድ ጉዳዮቹ እጅግ እያሳሰባቸው እንደመጣ መረጃዎቹ ተሰምተዋል። ከሳምሪ ዛቻ ጋር ደግሞ ተያይዞ ፋኒና ወንድሞም ስላስተላለፉት ሌላ ወሳኝ ነጥብን በዝርዝር እናስደምጣቸዋለን። ሰላም ጤና ይስጥልን ውድ የተከበራቸው የቻናላችን ተከታዮች፣ በያላችሁበት ሰላማችሁ ይብዛ። ዛሬም አዳዲስ በሆነ መረጃ ብቅ ብለናል። ለቻናላችን አዲስ ከሆኑ ሰብስክራይብ እንዲያደረጉን በአክብሮት እንጠይቃለን። እናውቃለን ቀጥታ ሚዘን ወደ መጣ ነው ዝርዝር መረጃዎቻችን እናልፋለን ፋኒና ሳምሪ ከተጣሉ ሳምንት ተቆጥረው ወደ ወራት አልፈው ሁለተኛ ወር ላይ ደርሷል ብዙዎች እንደዚህ ይሆናል ብሎ ያልጠበቁት የትዳር ሁኔታ እስከ መለያየት ከዛም አልፎ አንዱ የአንዱን ቤተሰብ እስከ መዛትና አሳልፎ ሚዲያ ላይ ብዙ ነገር እስከ ማውራት ተዳርሰዋል። ብዙዎች አረ ይሄ ነገር እርቅ ሽምግልና በአስቸኳይ ይግባበት አለበለዚያ በጣም ከባድ ነገር ይዳረሳሉ ሲሉ ስለ ጉዳዩ ሲገልጹ ነበር ጠቅለል ባለመልኩ በፋኒም በሳምሪም የተለያዩ የተለያዩ መልስ ምቶች የተለያዩ ነገሮች ሲነጋገሩ ነበር። አሁን ደግሞ እንደ ቀልድ አድርጋ በቪዲዮ መግቢያም እንደተመለከታችሁት ሳምሪ ከእናቷ ጂጂክያ ጋር በመሆን ከባድ ነገርን ያስተላለፈችው ኃይለኝነቴን መስክራችሁታል፣ እናንተም ተናግራችሁታል፣ ታውቁታላችሁ ብዬም አስባለሁ፣ አንላቀቅም፣ ብቻ ፊት ለፊቴ እንዳላገኛችሁ ስትል ነው ከባድ ነገር የዛተችው። የእውነት ሳምሪ እንደዚህ ትንሽ ኃይለኛ ነች ትሆናለች ብለን አላሰብንም ነበር። በእርግጥ ያለችበትን ነገር ባናቅም ብዙ ጊዜ ፋኒና ሳምሪ አብረው በሚያሳዩ ነው የተለያዩ ነገሮች በተለይ ደግሞ በእምነቷም ደግሞ ጠንከር ያለች ልጅ ነበረች። ኢትዮጵያ እያለች በሰንበት ትምህርት ቤት ውስጥ ያደገች ነች። አሁን ራሱ በብዙ ፈተናዎቿ ውስጥ የምትጠራው መልአክ አለ። ቅዱስ ሚካኤል ይጠብቀኛል፣ እንደዚህ ብበደልም ብዙ ግፍ ቢደርስብኝም ቅዱስ ሚካኤል ከጎኔ ነው እያለች ብዙ ነገር ትናገራለች። ያው እንግዲህ ያሉት ነገሮች መጣላቱ እልህ እያስያዛት ያው ከባድ ነገር መናገሯ አይቀርም። ግን ብዙ ሰው በእንደዚህ አይነት መልኩ ስላልጠበቃት፣ ኧረ ሳምሪ ተረጋጊ፣ እንደዚህ አይነት ሆነሽ የማይተናናቅም ከእናትሽም አይለኝ ግንኙነትሽ ሊብስ ነው ወይ? ያሉ ብዙ ሰው እሷን እየተናገረ ነው የሚገኘው። እንግዲህ በሌላ በኩል ደግሞ እናቷ ጂጂክያም ብዙ ነገር በሱ ቤተሰቦችም በሱም ላይ እየዛተች እየተናገረች ይገኛል ማለት ነው። ሳምሪ እንግዲህ ጠቅለል ባለ መልኩ እኔን እኮን ደሞኝን የቆጠሩት እናቴን አባቴን ሁሉንም ሸሽቼ ኖሬ እሱም ብዬ ዛሬ ግን እሱ እንደ አሮጌ ቃ ተጠቅሞ ጣለብኝ በሚል አይነት ይዘት ባለው አባባል ንግግሯ ነው ደጋግማ ይህን ቪዲዮ ይህንን ዛቿን ስታደርስ የነበረው ማለት ነው። እንግዲህ እንደተባለው እነዚህ ሰዎች ልጅ ወልደዋል። ተለያይቶ እንኳን መለያየት አይችሉም። ነገ ፋኒ ሲናፍቅ ልጆቹን ለማየት ወደዛ ቤት ማምራቱ አይቀርም፣ መገናኘታቸው አይቀርም በሆነ በሆነ ነገር። ታዲያ እንግዲህ ያኔ ደግሞ እልህ ይዟት ድብድብና ሌላ ነገር ቢፈጠር በጣም ጉዳዩ ከበድ ያለ ነው። ያሉበት ሀገርም በእንደዚህ አይነት ነገር ቀላል አይደለም። ሌላ ጦስ ሌላ ነገር እንዳያመጣ ነው ከወዲሁ ብዙ ሰው የሰጋው። ምንም ቢሆን እንግዲህ እልህ ቢኖርም ከእልህ ደግሞ አልፎ የሆነ ነገር ዛቻዎች ወደ ሌላ ነገር ሲያመሩ ሌላ ነገር እንዳያመጡ ብዙዎች ከአሁኑ ፈርተዋል ማለት ነው። እንግዲህ ይህንን አስመልክቶ ደግሞ የፋኒ ቤተሰቦች ስላሉት ጉዳዮች እጅግ ትንሽ እንደተጨነቁ መረጃው ተሰምተዋል። በተለይ ደግሞ ሚዲያ ላይ እየወጣ ለፋኒ ቤተሰቦች እንዲህ ተደርጓል እያሉ እናትና ልጅ የሚያወሩት ነገር እንዳሳዘናቸው ተናግረዋል። ከዛ ደግሞ አልፎ እንግዲህ ከሰሞኑ የእናትና ልጅ ዛቻ ደግሞ እንግዲህ ለቤተሰቦቻቸው ለራሳቸው ለፋኒና ለዳኒ ትንሽ እንዳሰጋቸውም ነው መረጃው የተሰማው ማለት ነው። እንግዲህ በፋኒ በኩል ደግሞ ሳምሪ ካደረሰችው ዛቻ በኋላ የራሱን መልስ መት ባይሰጥም ለራሱ ሰላም ሲል አሁን ከሆኑ ነገሮች ራቅ ለማለት እንዳሰበብ ነው መረጃዎቹ እየተሰሙ የሚገኘው ማለት ነው። እንግዲህ ትንሽ የሳምሪ ዛቻ አብረው ይኖሩም አይመስልም ማለት ነው። ብዙ ነገሯን ደጋግማ የምትናገረው እኔን እንደሞኝ ቆጠረኝ፣ የከተማ ልጆ ተሸወድኩለት፣ ለስድስት ለሰባት ዓመታት ያህል ቤተሰቦቼን ሁለመናዬን ትቼ እሱን አክብሬ ቤተሰቦቹን አክብሬ በኖርኩኝ ተደፈርኩኝ፣ ግን አሁን እንተያያለን እያለች ነው፣ በጣም ከባድ ነገርን ስትናገር የነበረው ማለት ነው። አንዳንዴ አይታችሁ ካወቃችሁ በሀገራችንም በተለያዩ ዓለም ሀገራቶች ላይ ባለትዳር የሆኑ ግለሰቦች ሲለያዩ እንዲሁም በትዳር በነበሩበት ወቅትም እንደዚህ አይነት መጥፎ ዛቸዎች ቁጣቸው፣ ሀይለኝነታቸው ወደ ሌላ ነገር ይቀየርና የትዳር አጋሮቻቸው ላይ የሆነ ነገር ይፈጽማሉ። ከዛም የዛ ሰው ህይወት ተበላሽቶ ይቀራል። እንዲሁም ይህን ድርጊት የሚፈጸመው ወደ እስር ቤት ወደ ሌላ ቦታ ደግሞ ይወረወርና ልጆች መካከል ላይ በጣም ሌላ ነገር ውስጥ ነው። ብዙ ነገር ነው ሰፈር የሚያደርጉት የሚሰቃዩት። እንግዲህ የነዚህንም ከአሁኑ የተፈራው ይህ ነው ማለት ነው። ሳምሪ አሁን በጣም እንዳለችው እልህ አለባት። ፋኒ ብዙ ነገር እንደካዳት ነው ፊል እያደረገች ያለችው እና ነገ በሆነ ጉዳይ ከተማ ውስጥ ተመሳሳይ ነው የሚኖሩት፣ ጀርመን ኮለን የሚባል አካባቢ ነው የሚኖሩት ሁሉም። እና እንግዲህ በመንገድ እንኳን ብታገኛቸው እንደማትለቃቸው ነው ደጋግማ ስትናገር የነበረው። እና በድፍረት የሆነ ነገር አንዳቸውን ብታረግ እነሱ ደግሞ በመልሱ የሆነ ነገር ቢያደረጓት ተያይዘው እስር ቤት ሌላ ጣጣውስ ሌላ ጦሱስ መግባታቸው አይቀርም። በዚህ መሀል ልጆች ይጎዳሉ፣ ቤተሰብ ይበልጥ ይበልጥ ማዘኑም የማይቀር ነው ማለት ነው። ስለዚህ እባካችሁ እነዚህ ሰዎች በቅርብ የምታውቋቸው ዩቲዩብ በነበራቸው ጊዜ ቤታቸው ሄዳችሁ የምትበሉ ሰዎች በጋራ በትዳር በነበሩበት ጊዜ ኢትዮጵያም እንዲሁም ጀርመንም እያሉ የተለያዩ ጊዜያት አብራችሁ የምታሳልፉ ቪዲዮ አብራችሁ የምትቀረጹ የቅርብ ነን የምትሉ የጋራ ጓደኞቻቸው እባካችሁ እባካችሁ እነዚህን ሰዎች ብቻ ለማስማማት አብረው የሆነ ነገር እንደው እርቅ ነገር እንዲያመጡ ቢደረግ ካልሆነም ግን ተከባብረው እንደው በዝምታ የሚኖሩበት ነገር እንዲፈጠር ይሄን ነገር ላይ ቢሰሩ ባይነኝ ብዙ ጓደኞች እንዳሏቸው ብዙ ዩቲዩብ ላይ ስናይ ነበረ። ታዲያ እነዛ ሁሉ ጓደኞቻቸው ዛሬ ላይ መተው ምንም ያሉት ነገር የለም ያስተላለፉት ነገር የለም። በእርግጥ የሁለቱ ጉዳይ ቢሆንም የሆነ ያህል ግን የእርቅ ምክንያት መሆን ግን ትንሽ ያስፈልጋል ብዬ አስባለሁ። አብሮ እንደ መብላት፣ አብሮ እንደ መጠጣት በዚህ ጊዜ ያሉ ጓደኞች እንደዚህ አይነት ጉዳይ ላይ በመሀል ካልገቡ ትንሽ ይከብዳል ብዬም ነው የማስበው። እና እነዚህ ልጆች ነገ ልህ እየተጋቡ ጭራሽኛ ሚዲያ ላይ ዝም ብለው እየተወራ ነው የሚመስለን። ከዛ አልፎ ግን እነዚህ በአካል ሲገናኙ ምን እንደሚፈጠር በጣም ከባድ ነገር ስለሚሆን እባካችሁ የምታውቋቸው ሰዎች እርቅ ለማድረግ ሞክሩ። አጎታቸው እዛው በጀርመን እንደሚኖር ሁለቱ በተደጋጋሚ ሲናገሩ ነበረ። የፋኑኤል አጎት እዛ ጀርመን ሀገር ነው የሚኖረው። እሱም በተቻለው መጠን እርቁ ላይ ቢገባ እርቁ ማይሆን ከሆነ እነዚህ ልጆች ተከባብረው በሰላም ልጆቻቸውን የሚያሳድጉበት ነገር እንዲፈጥሩ ቢደረግ መልካም ነው። አጎትየውም እዚህ ነገር ላይ ቢሰራ መልካም ነው ባይነኝ። አለበለዚያ እንደ ቀልድ የሚሄዱ ዛቻዎች፣ እንደ ቀልድ የሚሄዱ ማስፈራሪያዎች ነገ እንግዲህ በአካል ሲገናኙ ደግሞ ጦስና ሌላ ጣጣ እንዳያመጡ የእውነተኛ ከወዲሁም ፈርተናል። ብዙዎችን በቲክቶክ ይህንን ሀሳብ ነበር ሲያደርሱ የነበረው። ሳምሪ አንድ ነገር ብታደረገው ፋኒን ወይ ወንድሙን በንዴት የሆነ ነገር ብታደረግ፣ እነሱም ደግሞ የሆነ ነገር እሷን ያንን መልስ የምትቢሰጧ ተያይዘው ዘብጥያ የተለያየ ቦታ መግባታቸው አይቀርም። ልጆች፣ ቤተሰብ በመካከል መጨነቁም አይቀርም። ባካችሁ ይሄን ነገር እንዲስማሙ አድርጉ ነው ያሉት። በሌላ በኩል ደግሞ ያሉት ይሄ በቤተሰብ መካከልም ያለው መበሻሸቅ፣ በተለይ ጂጂክያ ከሰሞኑ እያደረገች ያለችው በጣም በንዴት ሆና በልጄ በሳምሪ ገንዘብ ነው የፋኒ እናት ቤት የተሰራው የተገነባው እያለች ብዙ ነገር ነው እየተደጋገመች ስትናገር፣ ብዙ ነ ነገር ስታወራ የነበረው እህቱን ስትናገር ነበር፣ ወንድሙን ስትናገር ነበር። እነዚህ ነገሮች ራሱ መቋጫ ቢኖርላቸው ምክንያቱም እነዚህ ልጆች ወልደዋል፣ ልጆች አሏቸው። መስማማት ነገር ሊመጣ ይችላል። ቤተሰብ እንደ አዲስ መገናኘት እድል ሊኖረው ይችላል። ታዲያ እንግዲህ መገናኘት ሲመጣ ግን አንዱ የአንዱን ቤተሰብ አውርዶ ቁሽሽ አድርጎ ተናግሮ ያ መገናኘት ወደፊት ሲመጣ ምን ያህል የሚያሳፍር ነገር እንደሆነ ለመገመት ይከብዳል ብዬ አላስብም። እንግዲህ ሁላችንም የምናውቀው ነገር ነው። ስለዚህ እንደዚህ አይነት ነገሮች እንኳን ቢመጡ የሚያሳፍራችሁን የማይገባ ነገር ለመናገር ሞክሩ ማለት ነው፣ ፈልገው ብዙዎችም እዚህ ላይ አጽንኦት ሰጥተው ሀሳብ አስተያየት ሲሰጡ ነበረ። እነዚህ ልጆች ነገር ሊስማሙ ይችላሉ፣ እናንተ ግን የማይገባ ነገር የምትናገሩ ሰዎች የምታፍሩበት ነገር እንዳይሆን ከወዲሁ ፈርተናል። እባካችሁ፣ ለማስማማት ሞክሩ። በዛም በዚህም የተለያየ ነገር የምትጭሩ ሰዎች ተጠንቀቁ ሲሉ ነው ሀሳብ አስተያየት የሰጡት ማለት ነው። ጠቅለል ባለ መልኩ እንግዲህ ይዘንላችሁ የመጣ ነው ከሰሞኑ ወዲያው ዲህ ሲል ከቆዩ ቪዲዮዎች መካከል ነበር። በሌሎች ቪዲዮዎች እስክንገናኝ ድረስ ሰላሙን ሁሉ ሰመኘሁላችሁ። ሰላም